እንዲህ ከነዋይ ፍጹም ራሳቸውን የገሩ ከግል ፍላጎት የተሻገሩ ሰዎች ናቸው ያሉት። እውቀት አጥተን ደንቆሮች ሆነን አይደለም። ከአረበኛ ዘመነ ካሴ እስከታችን ድረስ ያለንን የሞራልንና ጠንቅቅ አድርገው ያውቃሉ። ስለዚህ ምንድን ነው መሰረታዊ ጉዳያችን? ያ አሁንም እጃቸው ላይ ያለው ድርጅት ምንም አለ ምንም ያለ ድርጅት ሊቋጭ አይችልም። የጀመርነው ትግል ያ ዋጋ የከፈልለት ያ በቅጡ እንኳን ያልቀበርናቸው የሚያሳሱ ለቀጣይ 50 60 ዓመታት ማበጀት አንችላቸው እንቁ ወጣቶችን የቀበርንበት ይህ ትግል ይቋጭ ዘንድ የግድ አንድ መሪ ድርጅት ያስፈልግናል። ማንም አይደለም በዛ ልክ መቆም ያስፈልጋል። ካለዛ አይቆምም። እንዲህ ባለ ኃይል ነው የሚመለሱት እነዚህ ሰዎች። የለም ይሉኝታ፣ ሞራል፣ ሃይማኖት ምናምን የላቸውም እነዚህ ሰዎች፣ ተፈጥሯቸው አይፈቅድም። አመሰግናለሁ በጣም ትናንት ተነጋግረናል። ከሁሉም በፊት ሀሳቡን ያመነጫቸው የብርጌድ አመራሮች ሁለ ነገራችሁን ትታቸው ለእናንተ ነው ክብር የሚገባው። ቀጥዬ ትግሉ በዚህ ከተጀመረ በአንድ ዓመት ውስጥ አሁን ወደ ሁለተኛ ዓመት እያገባደደ ነው። በርካታ የቁስ ሌሎች ነገሮች ሁሉ ወጥተዋል። ከዛ ሁሉ ይልቅ እነዚህ ልጆች ማንነት ፈጥራቸው የሰጣችሁን አሰልጣኞች እጅግ አድርጌ ነው አመሰግነው በድርጅቱ ስም ለእናንተ ሞራል በደንብ አንዱ አብዮቱ ሲጀመር ከዛሬ ሁለት ዓመት በፊት ቁጭ ብሎ ሲታቀድ ስትራቴጂካሊ ካስቀመጣቸው ግቦች አንዱ የሚመጣውን ትውልድ ማዳን ነው። የሚመጣውን ትውልድ በመልካችን መስራት ነው፣ እንደገና አፍርሰን መስራት፣ በእኛ ቅኝት መስራት ነው ግቡ አንዱ። አየህ እንዲህ ተመሳሳይ ቀይ ነጭ፣ አንድ አይነት ዩኒፎርም መልበስ ብቻ አይደለም። ስትቀርጹት አንድ አይነት አዲስ ስነልቦናዊ ውቅር ያለው ትውልድ መቅረጽ ነው። አሁን ቀጣዩ የቤት ሥራችሁ አንድ አይነት እሳቤ ያለው አንድ አይነት ዩኒፎርም ያለው ከዚህ እስከ ባህር ዳር ከባህር ዳር እስከ ደጀን ከዚህ እስከ ደብረ ብርሃን ከደብረ ብርሃን እስከ ደሴ ከደሴ እስከ ጎንደር ያለው ትውልድ አዲሱ ትውልድ አንድ አይነት እሳቤ ያለው ከዛ ያሰበው ከዚህ አንድ አይነት ፍጹም አንድና ያው የሆነ ትውልድ መፍጠር ነው። የእናንተ የቤት ስራ እሱ ነው። አሁን አዲሱ የቤት ስራችሁ የእናንተ በተለይ አሰልጣኞች ይሄ ነው። አንዳች የሚባክን ጊዜ የላችሁም እናንተ። ነግሪያችኋለሁ። አሁን ያለ ነውማ ታዲያ የስርዓቱ የመጨረሻው ፍርስራሹ ላይ ነው፣ አልቋል። አሁን ቀሪው ጊዜ ይኸው መልካ ምድሩ የእናንተ ነው፣ ህዝባችሁ የእናንተ ነው። የማሸነፍ ስነ ልቦናው የጠላትን እጅግ የደከመ ነው፣ አይታችሁታል። ያ የስነ ልቦና የበላይነት የእናንተ ነው። እሱን መቋጨት ነው ጉዳዩ። እ ዋናው ቻለንጅ ምንድን ነው ቀጣዩ ዓለም የሚፈልገውን የእኛን ትውልድ በእኛ መልክ ከፍ ባለ በአማራ ልዕልና በሞራል ልዕልናው ልክ በማህበረሰባዊ ስሪቱ ልክ ማበጀት ነው የእናንተ ጉዳይ። ስርዓቱን ነቅለህ ይህ የመጨረሻ መጣል እሱ የመጨረሻው ምዕራፍ ላይ ነው። እሱን መንቀል፣ ከእሱ ቀጥሎ ያለው አንዱ ፈታኝ ነገር አዲስ ስርዓት መትከል ነው። ያ ስርዓት የመቶ ዓመት የአምስት ዓመት የምናምን ፕሮጀክት አይደለም። አማራ አሁን ያላችሁ አሰልጣኞች ምድር እንድትኖር እስከተፈቀደላት ዘመን ድረስ እስከ ዳግም ምፅዓት ድረስ አማራ ከሌሎች ኢትዮጵያውያን ጋር በአቻነት ሳይገፋ፣ ሳይመካ፣ ሳይፈናቀል የሚኖርበትን ስርዓት መትከል ነው። አየህ አጃችን ላይ ያለው ፕሮጀክት ቀላል ፕሮጀክት አይደለም። የዛሬ 500 ዓመት የሚያልቅ አይደለም። እስከ ዳግም ምፅዓት ህዝብ ይኖር ዘንድ አስቻይ ስርዓት ነው የምትተክሉት። ለዛ ሁነኛ ኃይል መገንባት ያስፈልጋል። እና ምንቀልድበት አይደለም ወጣትነታችሁን እየበላ ነው። ምን እያሉ አይደለም። አንዳንዱ ሰው አዎ፣ እዚህ የሚሰለጥነው መማር ነበረበት፣ እንዲህ መሆን ነበረበት፣ እንደዛ መሆን ነበረበት ምናምን ይላል። ወደ ሁነኛው ዘመናችሁ ላይ ያመጣናችሁ ከሁነኛው ዘመናችሁ ጋር ያ ወጣትነታችሁን የሚበለውን ያንን አስቸጋሪ ወጣትነታችሁን የሚፈታተነውን ያን ደቃቃ ነገር ከዛ ወጣችሁ ነው አዲስ ወጣት የሰራችሁ አዲስ ማንነት የገነባችሁ ዋናው የቤት ስራ እሱ እንደሆነ ትውልድ መገንባት ትውልድ መቅረጽ ነው አዲስ ትውልድ ነው ደግሞ በአዲስ የተቃኘ ትውልድ አዲስ ማህበረሰብ ነው የሚገነባው ያ ማህበረሰብ ሌሎች ኢትዮጵያውያን የሚፈልጉት የሞራል ልዕልና ያለው ማህበረሰብ ከዓለም ጋር ከዘመኑ ጋር የተወዳጀ ዘመኑን የዋጀ የማህበረሰብ ግንባታ ነው እየሰራን ያለን እሱ የምንሰራው ግንባታ ከነበረው ስርዓታዊ መዋቅር በእጅጉ የራቀ እዛ ፍርስራሽ ላይ አይደለም የምንተክለው አዲስ ማንነት ላይ ነው እሱን አረቀን ቀብረን ነው የምንተክለው። ለዛ ማሳያዎች የክፍለ ጦር የብርጌድ መዋቅሮቻችን ማየት ትችላላቸው። አዲስ እሱን አርቀን ቀብረን አዲስ ማንነት ላይ ስንል ወንዝ የማይጋርደው ዛፍ የማይተግነው አዲስ ስሪት፣ ወረዳ፣ ዞን፣ ቀበሌ፣ ክልል ምን ምን ምን የሚባል ማሳያ፣ ሞጣን ከምን ጋር ነው ያወዳጀ ነው ክፍለ ጦር ስንመሰረት ከምዕራብ ጎጃሙ ደጋዳሞት ጋር፣ ሰከላን ከምን ካዊ ዞኑ ዳንግላ ጋር ሌሎች የዳንግላ ከተሞችን ከጃዊ ጋር ወረዳ ሂሳቢ ነባር ሳቤዎች በሙሉ ርቀው ነው የሚቀሩት። ከትውልዱ አምሮ ነው አዲስ ከዚህ በላይ ከዛፍ በላይ ከወንዝ በላይ የሆነ ሰውነትን መሰረት ያደረገ ማህበረሰባዊ ግንባታ ነው ምንገነባው። ትውልዱን በዚህ የተቃኘ ነው የምትገነቡት ትውልድ። አማራ ያ ስነልቦናዊ ስሪት ያ ነባር ስርዓቱ አርቆ የቀበረው ቆፍሮ የቀበረው ማህበረሰባዊ ስሪት ያ ድንቅ ወግና ባህል ተቀብሮ ወጥጦ ሰድጾ ነው። እንደገና እሱን እየገነባን ያለ ወደ ነባር ወደዛ የሞራል ልዕልናችን አማራነትን ወደዛ ከፍታ እንሰቅለዋለን ስንል እሱ ነው ስርዓቱ። ምንድን ነው የሚለው እነዚህ ሽፍቶች፣ እነዚህ ምናምን ቴዎች በኢኮኖሚ የደህዩ በምናምን ያሉ እውቀት ያጠራቸው ምናምን ነው የሚለ እንደምታይ ውት ሽፍቶች ሁነን አይደለም ኃይል መንገነባው ሽፍትነት የአባቶቻችን ወግና ባህል እሴት ቢሆንም እንኳ እኛ ግን የሕዝባችን ሕልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አለመን የተነሳ ለዛም የሚሆን ኃይል እየገነባን ያለን ሰዎች ነን። የኢኮኖሚ ጦት የንዋይ ጥኑሮብን አይደለም። ይኸው ከምክትል ሰብሳቢያችሁ ቤቱን ምኑን ምኑን ሁለት ቤት እያለው ሌላ መኪናውን ደግሞ እናንተን የሚጭንበትን አድርጎ ነው የዛሬ ሁለት ዓመት የወጣው። እንዲህ ከነዋይ ፍጹም ራሳቸውን የገሩ ከግል ፍላጎት የተሻገሩ ሰዎች ናቸው ያሉት። እውቀት ነው። ደንቆሮች ሁነን አይደለም። ከአረበኛ ዘመነ ካሴ እስከታችን ድረስ ያለንን የሞራልንና ጠንቅቅ አድርገው ያውቃሉ። ስለዚህ ምንድን ነው መሰረታዊ ጉዳያችን? ያ የመከራችን ምንጭ የሆነው ስርዓት ተነቅሎ ለስነ ፍጥረቱ ሁሉ የሚበጅ ስርዓት መኖር አለበት ነው ጉዳይ እኛን ጨምሮ ያሉት መሪዎች ከአረበኛ ዘመነ ካሴ እስከሌሎች ስርዓት ፈጻሚዎች ድረስ አብዛኛውን ጊዜ ስትራቴጂካሊ ካስቀመጥነው እቅድ በላይ ስርዓቱ የሚጭረው እሳት አለ። እሱን እሳት ማጥፋት ላይ ስለምንውል ሁልጊዜ ክትትሎች ሊያንሱ ይችላሉ። እናንተው ናቸው። አሁን ዘመን ወይም ደግሞ እንዳሳምነው ጽጌ አንዳንዴ ብልግናዎች ሲታዩ ሀይ ብሎ የሚኮረኩም ሰው ላይኖር ይችላል። እናንተው ናቸው። አሁን እናንተው እነሱ ናቸው። እናንተው ጀኔራሎች ናቸው። ሁልጊዜ የሚባለው ሀቁ እሱ ነው። ራሳችሁን ጠብቁ። እናንተ በተለይ አሁን ሰልጣኞች አሁን አመራሮች ከዚህ ሰዓት ከዚህ ችለት ጀምሮ የዋዛ ሌላችሁ የውኛ እየተነጋገር ነው። የተሸከማችሁት ጉዳይ እጃችሁ ላይ ያለው አላማ የገዘፈ ነው። ያለብን የሰው እጥረት ነው። ያለብን የመሪ እጥረት ነው። የመሪ እዳ ነው። ሌሎች ነገሮች ናቸው። ያሉብን ጉዳዮች ብዙ ናቸው፣ እና ራሳችሁን መጠበቅ ያስፈልግ ሙሽሮች ናቸው። የአማራ ሕዝብና የፈጣሪ ሙሽሮች። ሙሽራ ታውቃላችሁ፣ እንዴት እንደሚጠበቅ ሰርግ እስኪደርስ ድረስ በደንብ ነው የምትጠበቀው ሙሽራ። ይህ በአማራ ወግና ባህል እንቅፋት እንደ ይመታት እንከኑ ይበዛበታል። እና እናንተ ሙሽሮች ናችሁ። ሙሽሮች ናችሁ ሲባል እዚህ በኋላ አዋዋላችሁ ውሉ አዳራችሁ፣ እያንዳንዱ ቀናችሁ፣ እያንዳንዱ ሳምንታችሁ በተቆጠረ ግብ ነው መሆን መቻል ያለበት። የዋዛ የምትባክን አንዲት ደቂቃ እንኳ የለችም። አንዲት ሽርፍራፊ ሰዓት እችን የምታክል ደቃቃ ብኩሉ ሰዓት የለችም። ያን ወጣትነታችሁን ከሚቀሙ ነገሮች መጸየፍ ያስፈልጋል። የግድ ማለት ነው። ችለን የሚጋፉን ነገሮች ይኖራል ወይ፣ መጠጣት ይኖርብህ ይሆናል፣ መጫወት ይኖርብህ ይኖራል፣ ከተቃራኒ ፆታ ጋ ምናምን መሆን ይኖርብህ ምሽት ሊያስፈልግህ ይሆናል። የስ ዘመንህ ነው፣ ግን አይሆንም፣ አማራ ነህ። አሁን ያ የመከራ ጥፋት እንዲህ የህዝብ ጉረሮ ላይ መጦ የተደቀነ ያንን ደግሞ ወርውረህ የመጣል ግዴታ ያለብህ ከታች ሌላ የሌለህ ከላይ ደግሞ ሌላ አቅጣጫ የሚሰጥህ የሌለ ሁለኛ ብቸኛ ሰው እና እነዛን ነገሮች የግድ መግፋት ያስፈልጋል። ወጣትነታቸውን የሚፈታተኗቸውን ነገሮች ማራቂ ያስፈልጋል። ለተወሰነ ጊዜ እንዲያ ስንሆን ነው የምንሻገረው፣ ያለዛ አይሆንም። ብዙ ነገር ያስፈልገን ነበር ብዙ ነገር መሆን መልአክ አይደለንም፣ ቅዱሳን አይደለንም። ሰዎችን ነው የተሰባሰብ ነው። ስ ስጋዊ ፍትወታችን ያስቸግረናል። ስ ግን አይሆንማ። ያለዛ የሚሻገርም መግታት ያስፈልጋል። በግድ በሱ ልክ መቆም ይኖርባቸዋል። ቀጥሎ ድርጅታችሁን መጠበቅ ነው። ሁል ጊዜ ቅድም እንዳልኳችሁ አንድ ድህነታችን የመሪ ሁለት ድህነታችን የድርጅት ነው ሁል ጊዜ ከላለፉት አምሳ ስልሳ አመታት በየሰዓቱ በእጃችን እንዲህ አበጅተን የሰራ ናቸው ድርጅቶች መሪ ድርጅቶች ይከስማሉ በአንድም በሌላ በአንድም በሌላ አሁንም እጃቸው ላይ ያለው ድርጅት ምንም አለ ምንም ያለ ድርጅት ሊቋጭ አይችልም። የጀመርነው ትግል ያ ዋጋ የከፈልለት ያ በቅጡ እንኳን ያልቀበርናቸው የሚያሳስቡ ለቀጣይ 50 60 ዓመታት ማበጀት የማንችላቸው እንቁ ወጣቶችን የቀበርንበት ይህ ትግል ይቋጭ ዘንድ የግድ አንድ መሪ ድርጅት ያስፈልግናል። እሱን መጠበቅ ሁለኛ ተግባራቸው ነው የሚሆነው። ቀባኛ ታውቃላችሁ? ከብት ቀባኛ የሚበላ ይሆን ከብት ጨርቅ ሲበላ ታውቃላችሁ? አምሳ ለቃ ታውቃላችሁ? ቀባኛ የበለው ጨርቅ አየህ ደርበኸው አያምርብህም፣ ለብሰው አያሞቅህም። ምን የበለው ቀባኛ የበለው ጨርቅ፣ እረብ የለው። የድርጅት ቀባኞች አሉ፣ የመሪ ቀባኞች አሉ። በየዘመኑ እየተከተሉ መሪን የሚበሉ ቅርጥፍ አድርገው የሚበሉ በየዘመኑ እየተከተሉ ድርጅትን ቅርጥፍ አድርገው የሚበሉ የመሪና የድርጅት ቀባኞች አሉ። ከነሱ ድርጅታችሁን ጠብቁ። 360 ዲግሪ በዘመንና በከበደ መካከል እንዲህ አርጎ የሆነ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት በመሪና በኮሎኔል መካከል እንዲ እንዲህ ስንጥቅ ፈጥሮ ያንን ድርጅት ቀርጥፎ ለመብላት ያን መሪ ቀርጥፎ ለመብላት በባየህና በሀቲ መካከል አንድ ስንጥቅ ፈጥሮ ያን ድርጅት ያን መሪ ቀርጥፎ ለመብላት በኢንጂነርና በመከተው መካከል አንድ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት የሚሯሯጡ ሌትና ቀን አሉ። አይሆንም። እሱ መጠበቂያ ይህኛው ትውልድ በራሱ ቅኝትን የተቃኘው አየህ ካለፉት ስድስት መቶ ዓመታት የተመሰረቱ ድርጅቶች እንከኖች አሉ። እነሱን ነቅሶ የት እንደሚደርስ እንዴት እንደሚቋጨው ግቡ ምን እንደሆነ ጠላቶቹ እነማን እንደሆኑ ልካቸው የጠላቶቹ ልክ እስከ ምን ድረስ እንደሆነ እን አውቆ በይኖ የተነሳ ትውልድ ነው። የራሱን ፎርሙላ ይዞ አዲስ ቅኝት ይዞ የተነሳ ትውልድ ነው። የሚለያችሁ ከሌሎች ይሄ ነው። በዚያ ልክ እናንተን መጠበቅ ከዚህ በኋላ እያንዳንዱ እንቅስቃሴያችሁ በልክ መሆን በልክ ልከኛ፣ ገና ስትታዩ ይሄ አማራ ነው ይሄ አማራ ፋኖ መጎጃ አመራር ነው ይሄ የአማራ ፋኖ መጎጃ አባል ነው መባል አለበት። እሱን አድርጉ። ትልቅ ክብር አለኝ። ሌሎችም በዚህ ሰብሳቢው እነ በላይነህ ብዙ ነገሮች አሉ። የአማራ የፖለቲካ ባህል፣ በተለይ ደግሞ አሁን በቅርቡ ይዞት የመጣው የፖለቲካ ባህል ይለያል፣ ይፈታተነናል። ከእውቀታችን በላይ ነው፣ ከእድሜያችን በላይ ነው፣ ከሌላው በላይ ነው ሚሆነው

ያጣ ያጀግና እንኳን ባያችሁ ነበር። እንዴት ደስ ይል ነበር። ያ በዛ ዘመን አብሪኮ ከሁሉ አንዲት በርዝ የተነሰው ፕሮፌሰር አጥራት ባያችሁ ነበር። ያኔ በመከራ አየ ሰው እየተቀጠቀጠ እየታረዳ። አሁን ወለጋ ይሄው እዚህ ሰሜን የሚያጫ ነው። ሰሜን ማቸፈር መጥቷል። አርባ ጉጉ እዚህ በጣም ቅርብ ላይ መጥቷል። እንዳያችሁት ነው። በየቀኑ ነው የሚጠፋው ነፍስ። አሁን እዚህ ሆነ ያለው በዚያ ዘመን እዛ ላይ ያ መከራ ሲታየው አልሆን ብሎ ሲቃዥ ብዕር ይዞ እስክርቢቶ ይዞ ሲቃዥ የነበረው ፕሮፌሰር አስራት ባያችሁ ወይ እንዲህ ሩጣችሁ የምትቀድሙ ይሄ እጃችሁ የማይጨበጥ ሰዓት ጉልበታችሁ የማይታጣፍ ብረት ሆናችሁ ባያችሁ ነበር። ግን እንዲያየታደለው ዘመነ ካሴ ወየ እንዲያየታደለው ባየቀ ነው። እንዲያየታደለው ይሄው ምሬ ወዳጆ ነው እናንተን እንዲያየታደለው ይሄን ዘመን እንዲያየታደለው እንዲያየታደለው እዚህ ክፍለ ጦር ላይ የምታያቸው አመራሮች እኛውን እንድናየታደል ነው ሁኗል አለ። ለዚህ ነው ይሄ ነው ያን ያን መከራችን በየቀኑ የምናየውን ስቃይ በየቀኑ የምናየው የእናቶቻችን ሰቆቃ ከዚህ ከእናንተ ላይ ደጀለ ይቋየ ምን የማይፈጠር ግፍ አለ? የየቱን የሰናይ ከፍትቆሽ ነው አይደለ ዛ ሚስቱን እህቱን እናቱን አንዴ የገደሉ እንዲህ አይነት ግፍ ነው ያለው። አሁን አርባ ጉጉ ምናምን ምናምን ይረዚህ ነው ያለው አንተ ነህ ያን ከዛ ጨለማውን የምታነጋ ያልኩ ትናንት። ለዛ ነው ይህን ለሊት የምታነጉት እናንተ ናችሁ። ትንሳኤውን የምታበስሩ አዋጅ ነጋሪዎች እናንተው ናችሁ። አሁን ማንም አይደለም። በዛ ልክ መቆም ያስፈልጋል። ካለዛ አይቆምም። እንዲህ ባለ ኃይል ነው የሚመለሱት እነዚህ ሰዎች። የለም ይሉኝታ፣ ሞራል፣ ሃይማኖት፣ ምናምን የላቸውም እነዚህ ሰዎች። ተፈጥሯቸው አይፈቅድም። ያንተ በደምህ ነው ያ የሚስቁት፣ በደምህ ነው ወይንም የሚራጩት፣ በእሱ ነው የሚረኩት። በአጠቃላይ በመከራችን ነው የሚረኩት ሲረኩ የሚውሉ የሚያሉት በእኛ መከራና ስቃይ ነው ሌላ ተፈጥሮ የላቸውም ተው አትላቸውም ከዚህ ምናምን ምናምን ዩኒፎርም ለብሶ ይመጣል ምንሻ መከላከያ ልዩ ኃይል ተዋ ትግደለኝ ባክ ስለ ማርያም ስለ ምናምን በህግ አምላክ አትለውም ለምን መንግስት የሆነበት አላማ ነው ሊገርልህ ነው እኮ መንግስት የሆነው ቁጭ ብሎ ሲጽፍ አማራ የሚባል ጠላት የማህበረሰብ አለ፣ እሱ መጥፋት አለበት። መቼ ስልጣን ለያዝ እንዴት አድርጌ በምን ፍጥነት ብሎ እየሮጠ ሄዶ ስልጣኑ ላይ የተቆናጠጠ ህገ መንግስት ጻፈ። መንግስት የሆነበት ህገ መንግስት የጻፈበት አላማ አንተን ሊገል ነው። በቃ አለቀ። ከአላማው ፈቅ አታደርገው። ስለዚህ ምንድነው ታደረግ የምትችሉ የለም። መጥፋት አለብን ብለ ማጥፋት ነው። በልኩ መቆም አሁን እሱን አፈራርሳችሁ ጥላችኋል። ቀሪዋን እንዳልኳችሁ በጥቂቱ በደንብ በልኩ ሆኖ መቋጨት ነው። ብዙ ነገር እጃችሁ ላይ አለ። ቀድም ካልኩት ከመልካም እድሩ ከማህበረሰቡ ከእናንተ ስነ ልቦና ከሌሎች በየቀሉ ከሚፈጠረው ደጀን ከሚሆነው ሰልጣኝና ሌላው ኃይል በሙሉ እሱንን ይዘን በእርግጠኝነት በአጭር ቀን በአጭር ጊዜ በድል ነው የምንገናኘው። ሌትና ቀን እንከኖችን እያረምድ በየሰዓቱ በየሰዓቱ እንከኖችን እያረምድ አዳዲስ ነገሮችን እየፈጠረን እያሻሻል በየሆነ በየሁኔታው እንሄዳለን። እጅ ጋር ማመሰግነው። ክብር ይስጥልን።